አይ አይ ብሩኬ፣ ዛሬም ተሸውድክ ምር ዛሬም ተሸውድሃል፣ በጣም ተሸውድሃል ብሩኬ። በጣም ሰላም ሰላም፣ እንዴናችሁ ልኝ ውድና የተከበራችሁ የኔ ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻለሁ በአዲስ ቪዲዮ እንግዲህ ጨረቃዎች ለኔ ያው ምንጊዜም ቢሆን ዛሬም፣ ነገም፣ ከነገ ወዲያም፣ ተጣልተውም፣ አንድ ላይ ሆነውም፣ ተፋቅረውም ምንም ብለው ለእኔ ጨረቃዎች ናቸው። በቃ ሁለቱም የሚዲያው አድማቂ ናቸው ለኔ ማለት ነው። የእናንተም ባላቅም ለኔ ሁለቱም አንድ ናቸው፣ የሚዲያው አድማቂ ናቸው፣ ጨረቃዎቼ ናቸው። በቃ እነሱ ከሌሉ ሚዲያው ላይ ምንም ደስ የሚል ነገርም የለም ምንም የሚያምር ነገርም የለም። እዚ ጋር ደግሞ እየመጣችሁ ኮሜንት ስር እኛ በምንሰራው ስራ የሆነ የምትናገሩ ሰዎች አላችሁ። እናንተ ይመስለኛል የሚዲያ ነገር የገባችሁ አይመስለኝም፣ አልገባችሁም እና እዚህ ጋር ሚዲያ ላይ ሰው የፈልገው ማውራቸው የፈለገው መናገር ይችላል። ስለዚህ እናንተ መታችሁ እኛን የሆነ የማሸማቀቅ ስራ አትስሩ፣ ወይም ደግሞ የሆነ በሰው ህይወት አትግቡ፣ ምን አትበሉ። እነሱ አምነውበት ነው ሚዲያ ላይ የመጡት፣ ገባችሁ። እነሱ የሆኑትን ነገር ሚዲያ ላይ አምጥተው የሚዘረግፉት አምነውበት ነው የሚዲያው ባህሪ ነው ገባችሁ። ስለዚህ መታችሁ በሰው ህይወት አትግቡ፣ እንደዛ አትበሉ፣ እንደዛ አትናገሩ፣ እንደዛ አትበሉ አትበሉ አትበሉም፣ በቃ እና ማንም ሁሉም ማንም ሰው ህፃን አይደለም። ማንም እንትን የሚለውን ያውቃል። እነሱም አምነውበት ስራ እየሰሩ ነው፣ እኛም ደግሞ ስራ ነው የምንሰራው እዚህ ገባችሁ። እና ልንገራችሁ ዛሬ ሀይሚ ወንድ ይዛ የመጣችሁ የእውነት ፍቅረኛ ሊሁን ምናምን አይደለም እንዳይመስላችሁ። እኔ ሚስጠር ልንገራችሁ ብዬ ነው መጀመሪያ፣ ከምናደዳችሁ ከመሳደባችሁ በፊት ልንገራችሁ ብዬ ነው። ወንድ ይዛ የመጣችሁ ሀይሚ የብሩኬን ሁኔታ ለማየት ነው። ዛሬስ ምን ይለኝ ይሆን? የእውነት ወንድ ይዤ ስመጣ ዝም ይለኛል ወይ ነው ወይስ አንቺ የሌላ ተዋቶኝ ሜኔንሽ ብሎ ይከራከርልኛል ወይስ ደግሞ ከዛ ሰው ጋር ይገጥማል? ብሏ ነበረ የገመተችው ግን ብሩኬ ሀይሚ ወንድ ይዛ ሲመጣ የፈለገ ነገር ውስጥህን ቢያምህ የፈለገ ነገር ውስጥህ ቢጎዳ የፈለገ ነገር ሆድ ሆድህን ቢበላህ ቢያንስ ትንሽ መከፋት መነጫነጭ ነበረብህ። በእውነቱ ማለት ነው። ለምን ሀይሚ በዛን ሰዓት ነው እንደምትወዳት የሚገባት ሰው። አሁን ወንድ እዛ ሲመጣ አንተ ስቀህ ይሁንልሽ ብለህ፣ ጭራሽ ጭራሽ ስለ ኢንዳ ማንሳትህ ትክክል ነው ብዬ አላስብም። ምክንያቱም ለመሰለ ሀይሚ በቃ እሷ ያንተ እንደሆነች እንድታቅ ትፈልጋለች። በቃ ቢያንስ እንኳን ማለት ነው አንተ በቃ ሀይሚ የብሩኬ ፍቅረኛ እንድትባል ፍላጎት አላት። ውዶች፣ ግን ብሩኬ ዛሬም ስቀህ ምንም ዝምን ያልከው በቃ ምንም አልመሰለክም። ምናልባት የውስጥህን አንተ ነው የምታውቀው፣ የተሰማ ስሜት ይኖራል ምናምን ነገር፣ ግን አንተ እኛን እንደሚትታየው ግን ደስተኛ ሆነህ ስቀህ ምናምን ነገር ነውና ቢያንስ እንኳን እንደው ያዙ ይልቀቁኝ አትልም። እንዴት እንደዚህ ታደርጋለህ? ሀይሚ የእኔ ብቻ ናት ምናምን ብሎ ቦክስ አትገጥምም እንዴ? ምን አስበህ ነው ብሩኬ ዝም ያልከው እንዴ? ኧረ ተው ግን ተው ተው። አረ እኛ ሴቶች እኮ ማለት ነው ወንዶቻችን ሲጣሉልን፣ ሲደባደቡልን እኮ ደስ ይለናል። ምክንያቱም እኛን ስለሚያፈቅሩን ነው፣ እኛን ስለሚወዱን ነው ብለን ስለምናስብ ማለት ነው። ልንገሬ ብዬ ነው ብሩኬ ወንድሜ ንቃ! እየነቃህ አይደለም። ሀይሚ ካንተ ውጪ ማንንም አትፈልግም። ካንተ ውጪ ማንንም አትወድም። ካንተ ውጪ ከማንም ጋር መኖር አትፈልግም። ግን ግን ግን እሳ መንገዱን እየከፈትክላት ያለው አንተና ታው ብሩኬ፣ የምትወዳት ከሆነ ሀይሚን አትጣት። እውነት ነው ምልህ ወንድሜ አንተ የዋህነ እና እና እንዳጠቃላይ ሀይሚ ወንድ ይዛ የመጣችሁ ዛሬ ፈልጋ ወይም ደግሞ ሌላ ህይወት ልትጀምር እንዳይመስላችሁ። ውዶች ተረጋጉ። ቀስ ብላችሁ አስቡት። ሀይሜ በዚህ ፍጥነት ውስጥ ሌላ ፍቅር ውስጥ ልገባ አትችልም፣ በጨራሽ ማለት ነው። ይሄ ልጅ ከአሁን በፊት ፕራንክ ያደረገች የብሩኬን ያደረጉት ልጅ ነው ከሀይሜ ጋ ማለት ነው። ስለዚህ ተረጋጉ። ሌላው ደግሞ ብሩኬ ስለ መግቢያው ላይ ስለተናገረው ነገር ትንሽ ልበልና ትናንትና የኮካ ኮላ ማስታወቂያ እየሰሩ እነ ዳኒ ሮያል ብዙ ብቻ ታዋቂ ታዋቂ ቲክቶከሮች ነበሩ እና ያንም ፎቶ በእርግጥ አዎ፣ ብዙ ነገር ተብሏል። ብሩኬ በዚህ ምክንያት ግን አንዳንድ ጊዜ ምን መሰላችሁ፣ ችኮላ የሚባል ነገር ብዙዎቻችሁ ትቸኩላላችሁ። እና ትላንትና እኔ ትንሽ ቅር ያለኝ ነገር ምንድን ነው ሶሲ ይህንን ነገር ማለት ታውቃለች ተመልካች ዘንድ ወይም ደግሞ ሚዲያው ላይ ያለው ነገር በእሷ ምክንያት እንደሆነ ሀይሚና ብሩኬ እንደዚህ የሆኑበት ምክንያት ታውቃለች። እና ይህን ነገር እያወቀች ለምን ፖስት አደረገችው ነው እንጂ የእውነት ብሩኬ ጭፈራ ቤት ይሄዳል ማለት አይደለም ብዬ ነበር ትላንትና። ግን ኃላፊነት ሊሰማት ይገባል፣ ሶሲ ቢያንስ ሀይሚና ብሩኬ እንዲጣሉ ክፍተት አታስፊ እንዲታረቁ ነገሮችን አመቻቼ ነው እንጂ ብሩኬ የምርጭ ፈራ ቤት ይሄዳል ብሎ የሚያስብ ሰው አለ ብዬ አላስብም። ግን ያው የዩቱብ ነገር ታቆታላችሁ፣ ጫፊ ዞር ውጫ ነው ዩቱብ ላይ የሚባል የሚወራ ነገር ሙሉ እውነት አይደለም። እና ስለዚህም ያው ላይቭ ላይ ምናምን የሚሉትን ሰምቷል። በሱም ትንሽ የከፋው ይመስለኛል። እና ለሁለተኛው ትምህርት የሆነ ብሩኬ፣ ይህን ነገር አሁን እኛ ተናገርንም አልተናገርንም ላይቭ ላይ ቁጭ ብለው ሰብስብ ተሰብስብ ወጭቁህም አልወጭቁህም አንተን የሚጎዳ የሚቀንስብህ ከክብረ ዝቅም ያደረገህ ማንም ነገር የለም። ግን ለሁለተኛው ትምህርት ውሰድበት። ያንን ነገር ያቺ ሴትዮ ለምን ፖስት አደረገችው? እንዴት ፖስት ልታደርገው ቻለች? ይህንን ነገር ትምህርት ውሰድበት። ከነዚህ ሰዎች ከሀይሚ እንድትጣላ እንድትራራቅ፣ እንጂ እንድትቀራረብ እንደማይፈልጉ በዚህ በደንብ ልትረዳ ይገባል። ተማርባት። ለሁለተኛው ቢያንስ ጥንቃቄ አድርግ። የምትውልበትን የምትገኝበትን ቦታ ለይ። በቃ ይሄ ነው የምፈልገው ስለዚህ ጉዳይ። ሌላው ደግሞ ስለ ሀይሚ ስለ ትናንትናው ስለልደቷ ነው፣ ስለ ልደቷ ነው። በእውነት የትናንትናው ነው የልደቷ ጉዳይ። በጣም ልብ ይሰብራል። ልብ ይሰብራል ማለት ብሩኬም ሲያዝን መጨረሻ ላይ በቃ አንገቱ እንድፈት ነው ያደረገው። ስብር ነው ያለው የመጨረሻ ማለት ነው። እና እሱም ሲያዝን እሷም ደግሞ ፕሮግራሙን ሳታከብር ብድግ ብላ ስትሄድ በጣም ነው የሚያምነው። ሀይሚ ትክክል ናት፣ ትላንትና። ሀይሚም ምንም ያጠፋችው ነገር የለም። ለምን ከትላንት ወዳ ያደረገው ነገር ትክክል ስላልሆነ ራሷን ለማስከበር ስትል ነው ትላንት የሄደችው። ግን በዛን ሰዓት እሱ በጣም ነው የተሰበረው። በጣም ማለት ነው። የእውነት ከእሷ በላይ እሱ ተሰብሯል ትላንትና። እና ይሄ ምንድን ነው እሱ በዛን ሰዓት ልደት ይከበር ምን ይበል ምንም የሚያውቀው ነገር የለም። ገባችሁ? ጠሩት ሄደ እንጂ ልደት ይሁን ምን ይሁን ምንም የሚያውቀው ነገር አልነበረም። ልደቷ መሆኑን ቢያውቅ እርግጠኛ ነኝ፣ ያው ይሄ እንደዚህ እንደምታረግ ስለሚያውቅ አይሄድም ነበረ። ለምን ቀኗን አላበላሽም ብሎ ይቀራል ብዬ አስባለሁ። እውነት ልደቱ የጠሩት ለልደቷ መሆኑን ቢያውቅ ይሄዳል ብዬ አላስብም ብሩኪ። ምክንያቱም ቢያንስ እሱ እንኳን ባያዘጋጅላት እሱ እንኳን ይሄንን ፕሮግራም አድርጎ ባያስደስታት እንኳን ሌላ ሰው ያደረገውን ነገር ያበላሻል ብዬ አላስብም። ምናልባት ያለማወቅ ነው ብዬ ነው የማስበው። ከትላንቱ ላይ የተፈጠረው ነገር እሱ ሳቅ ሄዶ ነው ብዬ ነው የማስበው እና ብቻ ግን እነዚህን ሁለት ጨረቃዎች ፈጣሪ በመካከላቸው ገብቶ አንድ ያድርጋቸው የእውነት ሌላ ምንም ልል አልችልም። ነገሮች እየተባባሱ እየተባባሱ አንድ ነገር ግን ልታውቁት ይገባል። ሀይሜ የሄደችው ዛሬ እውነት ይህን ሰው ከዚህ ልጅ ጋር ፍቅር ልጀምር ምናምን ወይ ደግሞ ከእሱ ጋር ጓደኝነት ልቀጥል አይደለም፣ ከብሩክ ያስበልጣይ። ልታውቁት ይገባል። እንዳትሳደቡ፣ ሀይሜን አደራችሁን።